ወዳጃችን አስተናጋጆች ደንበኞቻቸውን ሲያስተናግዱ ከሚያሳዩቸው አስደናቂ ትርኢቶች መካከል በአንድ ጊዜ በርከት ያሉ ትዕዛዞችን ማለትም አስር ተስተናጋጅ ገብቶ አስር ነገር ቢያዛቸው አስሩንም ነገር በአንድ ላይ ሰድረው የሚያቀርቡበት መንገድ ይጠቀሳል። ግን እንደውን ጠይቆትና እርስዎ የኛ ወዳጅ እንዲያው ስንት ብርጭቆዎችን ማለትም ፈሳሽ በውስጣቸው የያዙትን በአንድ ጊዜ ይዘው ከአንድ ቦታ ወደ ሌላው ቦታ ያደርሱ ይሆን? ምላሽውትን ለእርሶ ትተን እኛ የጀርመናዊውን አስተናጋጅ ልዩ ብቃት እንገሮት። ኦሊቨር ስትራምፔል ይባላል። በአንድ የቢራ መሸጫ ቦታ አስተናጋጅ ሆኖ ነው የሚሰራው። እና ሎት ይህ አስገራሚ የሆነ ብቃት ያለው አስተናጋጅ እንደው የሰፈር ሰው ንቅል ብሎ ሄዶ ልስተናገድ ቢልና ማና አስተናጋጅ እስቲ 27 ጃምቦ ይዘና ቢሉት 27ቱንም ጃምቦዎች ከነፈሳሻቸው በአንድ ጊዜ አንከብክቦ ይዞ ባሉበት የማድረስ ልዩ ብቃት አለው። ልብ ያደርጉ፣ በውስጡ አንድ ሊትር ቢራ ቁራ ያዘችው አንዷ የጃምቦ ጠርሙስ ብቻዋን 2.3 ኪሎ ግራም የምትመዝን ሲሆን እንዲያው በግርድፉ ስሌቱን ብንሰራው ኦሊቨር ከ60 ኪሎ ግራም በላይ ክብደት ያላቸውን የጃምቦ ጠርሙሶች አንከብክቦ ይዞ ለተስተናጋጆች ያደርሳል እንደማለት ነው። እናም ከሰሞኑ ይህን ድንቅ ብቃቱን ይዞ አገረ ጣሊያን ላይ የዓለም ክብረ ወሰን መዝጋቢ ድርጅት ሰዎች በሚያዘጋጁት መድረክ ላይ የተገኘው ኦሊቨር 24 ቢራ የተሞሉ የጃምቦ ጠርሙሶችን በሁለት እጆቹ ይዞ 40 ሜትር ያክል ርቀት አንዲትም ፍሳሽ ጠብ ሳያደርግ፣ አንከብክቦ በመውሰድ ወደር የማይገኝለት ብዙ የጃምቦ ጠርሙሶችን በአንድ ጊዜ መያዝ የሚችል አስተናጋጅ መሆኑን አስመስክሮ ስሙን በዓለም የድንቃ ድንቅ መዝገብ ላይ ሊያሰፍርና የምስክር ወረቀት ሊረከብ ችሏል። እንዲህ ባለ መልኩ ቢራ የተሞሉ ማአት ጃምቦ ጠርሙሶችን ለመያዝ ብርቱ ልምምድ እንደሚያደርግ የሚናገረው ኦሊቨር እንዲህ ያለውን ድርጊት ሲሞክር አልፎ አልፎ ጠርሙሶች ከእጁ እያመለጡት ጉድ እንደሚሆንም አልደበቀም። በተመሳሳይ ድርጊት በሴቶች ዘርፍ የዓለም አንደኝነትን ማድረግ የያዘችው ሌላኛዋ ጀርመናዊት አኒታ ሽዋርዝ ስትሆን 19 ቢራ የተሞሉ ወደል ወደል የጃምቦ ጠርሙሶችን ይዛ 40 ሜትር ያክል ርቀት በመውሰድ እንደ ፈረንጆቹ አቆጣጠር በ2009 ዓ.ም ነበር የዓለም ክብረወሰን ባለቤት መሆን የቻለችው። ወዳጃችን እንግዲህ ልክ ለሀገራችን ጠላና ጠጅ መለያ እንደሆኑት ጀርመናውያኑ አስተናጋጆች ባህላዊ መጠጣቸው በሆነው ቢራ ልዩ የመስተንግዶ ብቃት አዳብረው ስማቸውን በዓለም ለማስጠራት በቅተዋል። ታዲያ ይህኝ አስተናጋጆቹስ ምን ትላላችሁ? እቃ የመፍጀቱን ነገር አደራ እያልን እንችላለን። የምትሉ ካላችሁ ግን ሀሎ በሉን ለማለት ወደናል።